በጣም ጤና ይስጥልኝ። ይህ ጉዞ ከሜሪ ጋር ነው። ዛሬ ደግሞ በሌላ ቪዲዮ መጠናል። ታዲያ ቪዲዮን ከመጀመሪ በፊት እስኪ አንድ ጥያቄ ልጠይቃችሁ የዓለማችን ቆሻሻ ከተማ ማን ይመስላችኋል? መልሱ ለእናንተ ትቻለሁ። ይህን ቪዲዮ ከመጀመሪያው በፊት ሰብስክራይብ፣ ላይክ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። እናመሰግናለን። በ19ኛው መቶ ክፍለ ዘመን መገባደጃ ይህ ቦታ በወቅቱ ደሴት የነበረችው ቦምባይ ሰሜናዊ ጫፍ ላይ ዝቅተኛ ቦታ ያለው ሳራማ ሜዳ ነበር። የእንግሊዞች ቀኝ ግዛት እያደገ ሲሄድ እርካሽ ጉልበት አስፈላጊ የሆነ መጣ። ስለዚህ ብዙ ሰራተኞች ከተለያየ የህንድ ግዛት በጅምላ መጡ። ብዙዎቹ በኪሳቸው ውስጥ ተስፋ ብቻ ነበራቸው። ከታሚል ናዱ፣ ኡታር ፕራዲሽ፣ ቢሃር፣ ካርናታክ እና ማሃራሽታር ሲመጡ አብረው አመልኮቶቻቸውን፣ ቋንቋቸውን፣ እንዲሁም የስራ ችሎታቸውን ይዘው መጡ። ይሁን እንጂ በሙምባይ እምብርት ውስጥ መሬት ማግኘት አስቸጋሪና የማይቻል ነበር። ነገር ግን በባለስልጣናቱ ያልተገነቡና ችላ የተባሉ የተራቆቱ ዳርቻዎች ላይ በመስፈር መኖር ጀመሩ። ከጊዜ በኋላም ይህ ድንገተኛ ከተማ ስር ሰደደ። በቤት ብዛት ምክንያት ጎዳናዎች ይበልጥ ጠባብ ሆኑ። የሰፈሩትም ሰዎች እርስ በርስ ተዋለዱ ይገኛሉ። ዳራቪ ወደ 80% የሚጠጋው የሙምባይ ቆሻሻን ያስተናግዳል። ዳራቪ ባይኖር ኑሮ የሙምባይ ቆሻሻ ችግር አስከፊ ነበር። የሸክላ ሰሪዎች፣ የጥልፍ ሰራተኞች፣ የልብስ ስፌቶች፣ የዳቦ ጋጋሪዎች እና የሳሙና ሰሪዎች አሉ። ቤቶቻቸውን ወደ አነስተኛ ፋብሪካዎች የሚቀይሩ ቤተሰቦች ብዙ ናቸው። በዳራቪ ውስጥ ያለው ህይወት በህይወትና በሞት መካከል ሚዛናዊ በሆነ መንገድ የተዘረጋ ገመድ ይመስላል። በቤት ውስጥ ያሉ ሰዎች በጣም የተጨናነቁ ከመሆናቸው የተነሳ እጆቻቸውን ለመዘርጋት እንኳን የሚሆን ቦታ አይኖርም። በዚህ ዓለም ዝምታ በጣም ብርቅ ነው። የንጽህናን አጠባበቅ ከትላላቅ ትግሎች አንዱ ነው። በመቶ ሺዎቹ ለሚቆጠሩ ሰዎች ጥቂት መቶ መጸዳጃ ቤቶች ብቻ ይገኛሉ። እርስ በርስ በተጠባበቁ ቤቶች ውስጥ በደርዘን የሚቆጠሩ ቤተሰቦች የሚኖሩባቸው ናቸው። ውሃ ማግኘት የሚቻለው በተወሰኑ ሰዓታት ብቻ ነው። በባቡር ሐዲዶች ዳርቻ የሚጓዙት የፍሳሽ ማስወገጃዎች በቆሻሻ ክምር የተሞሉ ናቸው። ታዲያ በተለይ ለህፃናትና ለአረጋውያን የጤና አደጋዎች ቋሚ መንስኤ ናቸው። በዚህ ሁሉ ውስጥ ሰዎች ይቀጥላሉ። በትንንሽ ነገሮች ደስታ ያገኛሉ። በህብረት ሻይ ይጠጣሉ፣ የቤተሰብ ምግብ፣ የጎረቤት ቀልድ፣ በከፍተኛ ድምፅ መሳቅና መጫወት እንዲሁም በዓላትን በህብረት ያከብራሉ፣ ይጨፍራሉ። እንደው ምን አለፋችሁ ይህ ስፍራ ለነሱ ዓለማቸው ነው። ትምህርት ቤቶች ቢኖሩም ብዙውን ጊዜ ከመጠን በላይ የተጨናነቁና የገንዘብ እጥረት ያለባቸው ናቸው። ብዙ ልጆች በትርፍ ሰዓት ትምህርት ይማራሉ። መንግስታዊ ያልሆኑ ድርጅቶች ከትምህርት ቤት ውጭ የሚያደርጉ ፕሮግራሞችን፣ የኮምፒውተር ትምህርቶችን፣ የስነ ጥበብ አውደ ጥናቶችን፣ ሌሎችንም ያካሄዳሉ። አንዳንድ ልጆች ሐኪሞች፣ መሐንዲሶች፣ ተዋናይን የመሆን ህልም አላቸው። ሌሎች ደግሞ ሲያድጉ የወላጆቻቸውን ሙያ ይወርሳሉ። ዳራቪ ሰራተኞችን ብቻ አይደለም የሚያፈራው፣ አርቲስቶችን፣ መሪዎችን፣ አሳቢዎችን፣ ፈጣሪዎችን ያፈራል። ሴቶች የዳራቪ ማህበረሰብ የጀርባ ጥንት ናቸው። ብዙዎች የቤት ውስጥ ስራዎችን የልጆችን እንክብካቤና ገቢ የሚያስገኝ ስራዎችን በአንድ ቦታ። ዳራቪ በአለም አቀፍ ደረጃ ታዋቂ ሆናለች። እንደ ስላም ዶግ ሚሊኔር ያሉ ፊልሞች ለአለም ዳራቪን አስተዋውቋል። ድህነትና ሰነትነት እንደማይመሳሰሉ ዳራቪ አስተምረናል። ዳራቪ ለዘመናዊ ከተሞች መስታወት ናት። የከተሞች ልማት ድሆችን ችላ ሲል ምን እንደሚከሰትና ድሆች ምላሽ ለመስጠት ምን እንደሚያደርጉ ያሳያል። ስለዚህ በስርዓቶቻችን ውስጥ ያሉትን ክፍተቶች ያሳያል። ነገር ግን የሰው ልጅ የፈጠራ ችሎታ እነዚህን ክፍተቶች በህይወት በቀለምና በንግድ ለመምራት ያለውን ኃይል ያሳያል። ይህ ደግሞ የማይታየው ከተማ ብዙውን ጊዜ የሚታየውን ከተማ እንደሚያንቀሳቅሰው ያስታውሰናል። አብራችሁም ስለነበራችሁ እናመሰግናለን። ሰብስክራይብ፣ ላይክ እና ሼር በማድረግ የቻናሉ ቤተሰብ ይሆኑ። መልካም ጊዜ።